ጤና ይስጥልን ተመልካቾቻችን ዜና በምልክት ቋንቋ ያቀርባሉ። ጠቅላይ ሚኒስትር አብይ አህመድ ከመላው አገሪቱ የተወጣጡ የንግድ ማህበረሰብ ተወካዮች ጋር ባደረጉት ውይይት ከተሳታፊዎች ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በመድረኩ ህገወጥ የንግድ ስርዓቶች የንብረት ታክስ፣ ሰላም እና ደህንነት እንዲሁም ከሙስና ጋር በተያያዘ የንግዱ ዘርፍ እንቅፋት የሆኑ ጉዳዮች ከንግዱ ማህበረሰብ በኩል ተነስቷል። ጠቅላይ ሚኒስትር አብይ አህመድ በሰጡት ምላሽና ማብራሪያ እየተነሱ ያሉ ችግሮችን ለመፍታት በጋራ መስራት ይገባል ብለዋል። ዲጂታል አገልግሎት ማጠናከር የሌብነት በር የሚዘጋ በመሆኑ በቀጣይ ትኩረት ተሰጥቶት እንደሚሰራበት ተናግሯል። ሌብነት በተመለከተ በመረጃ የተደገፈ ጥቆማ የሚቀርብ ከሆነ የትኛውም አመራር ተጠያቂ ይሆናል ብለዋል። ህገወጥ የኮቴ ክፍያዎች ለማስቀረት ክፍያ የሌለበት ፍተሻ የተጠናከረበት የኬላ ቁጥጥር ስርዓት እንዘረጋለን ሲሉም ተናግሯል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበባ በከተማ የሚገኙ የመንግስት ሰራተኞች ጋር የማጠቃለያ ውይይት አደረጉ። አሁን ላይ እየተባባሰ ያለው የኑሮ ውድነት ለማሻሻል እና የመኖሪያ ቤት ችግርን ለመቅረፍ መንግስት በትኩረት እንዲሰራ የውይይቱ ተሳታፊዎች ጠይቀዋል። የኑሮ ውድነት ዓለም አቀፋዊ ችግር ቢሆንም በአገሪቱ ያለ የዋጋ ግሽበት ለመግታት መንግስት በኩዘት እየሰራ መሆኑን ከንቲባ አዳነች አበቤ ገልጸዋል። የእሁድ ገበያንና የገበያ ማዕከላት በተለያዩ የከተማዋ አካባቢዎች በመክፈትና ምርትን በስፋት በማቅረብ የኑሮ ውድነቱን ለማሻሻል እየተሰራ ነው ብለዋል። የኑሮ ውድነቱ በዘላቂ ሊፈታ የሚችለው ግን ምርትን ማሳደግ በመሆኑ መንግስት ምርትን ለማሳደግ በትኩረት እየሰራ ነው። በዚህም ለውጦች እየታዩ ነው ብለዋል። የመኖሪያ ቤት ችግርን ለመፍታት የከተማ አስተዳደሩ የመስሪያ ቦታን በማዘጋጀት የመንግስት ሰራተኛው በማህበር ተደራጅቶ ቤት እንዲገነባ እየተደረገ ነው ብለዋል። የምርትን አቅርቦት በመጨመርና የገበያ ማዕከላትን በማስፋፋት የዋጋ ንረትን ለመቀነስ እየተሰራ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አበቤ ገለጹ። የላፍቶ ቁጥር ሁለት የገበያ ማዕከል ተመርቆ ስራ ጀምሯል። ማዕከሉን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ፣ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳን ጎፌ ጋር በመሆን መርቀው ከፍተዋል። ዘመናዊ የግብይት ስርዓትን በማሳለጥ በጎ ሚና ይኖራል የተባለው የገበያ ማዕከሉን የመቀዝቀዣ ክፍሎች ጨምሮ ሱፐር ማርኬቶች፣ ዘመናዊ ሱቆች አካቷል። ይሄም ከዚህ ቀደም በከተማ አስተዳደሩ የተነገሩ መሰል የገበያ ማዕከላት ልዩ እንደሚያደርገው ተገልጿል። የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት 1 ነጥብ 93 ትሪሊዮን ብር ሆኖ ቀረበ። ረቂቅ በጀቱ መግለጫ የገንዘብ ሚኒስቴር አህመድ ሺዴ ለህዝብ ተወካዮች ምክር ቤት አቅርበው ውይይት ከተደረገ በኋላ ለዝርዝር እይታ ለቋሚ ኮሚቴ ተመርቷል። የ2018 ረቂቅ በጀት አንድ ነጥብ ሁለት ትሪሊዮን ብር ለመደበኛ ወጪ 415 ቢሊዮን ብር ለካፒታል ወጪ 315 ቢሊዮን ብር ለክልል መንግስታት ድጋፍ፣ እንዲሁም 14 ቢሊዮን ብር ለክልሎች ዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚሆን ነው። ረቂቅ ባጀቱ አንድ ትሪሊዮን ብር ወይም 73 ከታክስ ገቢ 236 ቢሊዮን ብር ከልማት አገሮች፣ ቀሪውን ደግሞ ከፕሮጀክት ድጋፍና ልዩ ልዩ ገቢዎች ለማግኘት መታቀዱን የገንዘብ ሚኒስትሩ አህመድ ሺደ ገልጸዋል። በመጨረሻም አትሌት ገሌቴ ብርቃ ፍትህ እንድታገኝ እንደሚሰራ የኢትዮጵያ አትሌቲክስ ፌዴሬሽን አስታወቀ። ልክ እንደ ገሌቴ በርካታ አትሌቶች በማናጀሮች፣ በአሰልጣኞች፣ በትዳር አጋሮች፣ ጓደኞቻቸውና ቤተሰቦቻቸው ጥቃት እንደሚደርስባቸው ፌዴሬሽኑ ትላንት በሰጠው ጋዜጣዊ መግለጫ ገልጿል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስን በሰጡት መግለጫ አትሌት ገለቴ ብርቃ በመገናኛ ብዙሀን የገጠማትን ችግር መናገሯን ጠቅሰው ለሀገራቸው ዋጋ የከፈሉና አሁን ችግር ውስጥ ያሉ አትሌቶች ቁጥር በርካታ መሆኑን ተናግሯል። ዓለም አቀፉ አትሌቲክስ የአትሌት ጥበቃ የሚደነግጉ ህጎች ከ2023 ጀምሮ ተግባራዊ እንዲሆን ውሳኔ ማሳለፉን አስታውሷል። በመሆኑም የአትሌቶች ሁለንተናዊ ጥበቃ ፖሊሲ በኢትዮጵያ እንዲተገበር እየተሰሩ መሆናቸው ነው ያስታወቁት። ችግሮቹ ከሴቶች ባሻገር ወንድ አትሌቶች ላይም በስፋት እንደሚስተዋል ጠቁማል። በአትሌት ገለቴ ቡርቃ ላይ የደረሰው ጥቃት ያወገዘው ፌዴሬሽኑ ፍትህ እንዲሰጣት ጠይቋል።